የገን የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በእያላችሁበት የምጠጠቅ በዘት ሞል ትረፍ ይበልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት ማድረግ ና ትርሱ። ሰራተኛዋ አደይ ተከታታይ ድራማ በባለፈው ክፍል ቤዛ ወደ ዳግም ወደ ባርኮት ህይወት መታ እቤት ምመኖር እንደምትፈልግ ነግራ እቤት ውስጥ መታ ነበረ። ስለዚህ በዚህ ምክንያት ደግሞ ፍቅርና ሊሊ በጣም ተናደው እንዴት እንደመጣችና ለምን እንደፈለገች ባያውቁም ነገር ግን ሊሊ የሆነው ገብቷታልና ከዚህ በኋላ ድራማ ዳግም እንዳትሰሪ ብላ አስጠንቅቃትም ነበር። ፍቅር ደግሞ ወንድሟ ከዚህ በፊት በፍቅር ስለተጎዳ ይሆን ወይስ ሌላ የምታውቀው ታሪክ አላት። ስለዚህ እቤት እንድትኖርና በጭራሽ ሊስማሙ እንደማይችሉ ልቧ እያወቀው እንድትወጣላትም ተነጋግሮ ነበር። በዚህም ምክንያት ቤዛ ማን አለብኝ ብላ መኖሯን ተያይዛ፣ እንዲሁም ደግሞ ለትንሽ ጊዜ ሌላ ለትንሽ ጊዜ ኤላ ጋር ሄዳ መኖር እንደምትፈልግ ነግራቸዋለች። ኤላ ቤት ሄዳ ስለ ሊሊ መጥፎ መጥፎ ነገር ለመናገር ለማውራት፣ ሊሊን ከሱ እንዲርቅ ለማድረግ አስባ አይ እኔ ላንተ አስቤ ነው እያለች መናገሯንም ቀጥላለች። ነገር ግን ኤላ በልቡ ያለች ሊሊ ብትሆንም ስለ ሊሊ ክፉ ለመስማት እንዴት እንደሆነ አላውቅም። መስማትም ጆሮ ለመስማትም ጆሮ ለመስጠት እያሰበ ምንድን ነው የምታይቀ ነገር አለ እያለ እያዳመጣትም ይገኛል። ሊሊ ደግሞ ፍርታለች አለች። ምክንያቱም ከዚህ በፊት ባርኮት ጋር ሆና ለኤላ ፍቅር የፍቅር ጥያቄ እንዳቀረበችለ ስለምታውቅ ዛሬም ዳግም እንደዚህ ታደርጋለች፣ ባርኮት መጠቀሚያ ታደርገዋለች ብላ አስባ በቃ በቀኝ ተቀመው ከዚህ በኋላ ህይወት የለኝም ብላ ተስፋ ቆርጣለች። ለአደይም እየነገረቻት ይሄ ነገር እንደማይሆን ስትነግራት አደይም እንዴት ሊሆን ይችላል ያለቻት። አይ እሷ በኤላ ልብ ውስጥ በኤላና በባርኮት ልብ ውስጥ ተቀባይነት አላት፣ ትደመጣለች። እናም ምን እንደሚሆን አይታወቅም እያለች እየነገረቻት ትገኛለች። ቤዛም ይሄ ልቧን አይ እኔ ላንተ አስቤ ነው እንጂ እያለችም እየነገረችው ትገኛለች። ባርኮት ታዲያ ወደ ቤት መጥቶ እቤት ውስጥ ምን እየተካሄደ እንደሆነ ገና ሊያይ ነው። ፍቅርም አዲስ ሰው ይዛ መጥታለች። ምክንያቱም ከወንድሟ ከባርኮት ፉክክር የተነሳ እቤት ውስጥ የራሷ ሰው የሆነ እሷ እንደፈለገች የምታሽከረክረው አንድ ጎረም ሰምጥታለች። እሱም ናኦድ ነው። ናኦድ ከመምጣቱ ሊዲያን ታምረ ያለች ብሎ ለከፋት። ቀጥሎም ደግሞ አደይ አደይንም ደግሞ እንዴት ነው የምታምረው እያለ ይገኛል በመቀጠል ደግሞ ሊሊን በተኛችበት ሄዶ ስሟታል። ሊሊም በጥፊ ያለችው፣ አደይም እንደዛው። ሊዲያን ግን ስሟት ሲሄድ ደስ ብሏታል። እንዴ እንዴት ሊሆን ይችላል? በአንዴ ጠብ ልትልለት እንዴ? ብቻ ስሟት ሲሄድ የሌለ ደስታ ተሰምቷታል። ይህን ግን ከኋላ የጀርባው ታሪኩን አታውቅም ሊዲያ ሊዲያ ቪዛ በመምጣቷ ሊዲያ ቤት ውስጥ መዋል ስትጀምር ፍቅር እንዴ ምትሄጅበት የለሽም እንዴ እያለች ብሽሽቃቸውን ቀጥለዋል። ፍቅር ነገሯን ጠንስሳ ዛሬ ቁጭ ብላለች። ምክንያቱም በፍቅር ጠብ ካደረጋቸው በኋላ ሁሉም ቦታ ቦታቸውን ይይዛሉ ብላ ነገር ጠንስሳለች። ና እቤት ውስጥ እንዲኖር ስታደርግም ባርኮት ፈቃደኛ አይደለም። በጭራሽ ከዚህ ቤት አስወጪ ቢላትም፣ አይ አንተም በይዛን ከዚህ ቤት ስታስወጣ ነው ካለ በለዛ ለማሚት ይነገራለሁ ብላ በዚህ ያስፈራርተዋለች። አዲሱ ልጅም እቤት መኖሩን ተያይዞታል። ነገር ግን ከዚህም ጓደኛ መስሎ ድሮ ስለሚተዋወቁ ለዴቭ አደይን ጥሩ እንዳልሆነች ይነግረዋል። ከዛም ደግሞ እየሄደ ሴቶቹን ያማልላል። እንዴት ሊሆን ይችላል? ፍቅር ይህንን ጠንስሳ ብቻ ልቦኗ ተረጋግቶ ቁጭ ብሏል። የክፋት ሴራዋ መቼ እንዲገለጥ እንደሚገለጥ ባይታወቅም እሷን ግን መጨረሻ ላይ ምን እንደምታደርግለት አብረን የምናይ ይሆናል። አደይም ለባርኮት ዳግም አጠገቧ እንዳይደርስ በወንድምነት እንጂ ከዚህ በኋላ የፍቅር ጓደኛው እንደማትሆን ነግረዋለች። ዴቭም ደግሞ በአንድ በኩል ፍቅሬን ተቀበይኝ ይላታል፣ በአንድ በኩል ደግሞ እንደመወድሻ ቃለሁ ይላታል ባርኮት ስለዚህ ከሁለት አንዱ ያልሆነችው አደይ ባርኮትንም ልቤን ሰብረህ ሄደሃል፣ ላይጠገን። ስለዚህ በዛው መንገድ ይቅናልህ፣ ለቤዛ ታማኝ ሁንልናት ብላ አሰናብተዋለች። ዴቭም ደግሞ የፍቅር ጥያቄውን ከነገ ዛሬ ተቀበልኛለች ብሎ ሲጠብቃት ጭራሽ ዛሬ አንተና ባርኮት ወንድሞች ናቸው እንጂ ሌላ ለእናንተ ምንም አይነት ስሜት የለኝም ብላ አሰናብታቸዋለች። አደይ ከሁለቱንም ሁለቱንም በዚህ መንገድ አሰናብታቸዋለች። ነገር ግን ነገር ግን አሁን ሊዲያና ሊዲያና ኤላ ምን ላይ ይሆናሉ? ምክንያቱም ዛሬ ቤዛ መጠጣጥጥታው አስክራ መኝታ ቤት ሄዳ ልብሱን ስታወላልቅ ሊሊ ምግብ ልትሰራ ስትሄድ ደርሳባቸዋለች። ኤላ ራሱን አያውቅም፣ ነገር ግን ቤዛ ይህንን ሁሉ ክፋት እየሰራች ትገኛለች። ሊሊስ በሚቀጥለው ምን ታደርጋት ይሆን ምክንያቱም ልብሱን እያወለቀችለት እሱም ሰክሮ ተኝቶ አግኝታለችና ስለዚህ፣ እውነት ሊሊ ይሄንን እሷናት ያደረገችው ብላ ተረድታው ፍቅሯን ተቀጥል ይሆን ወይስ ይሄንን ስላየች አንተ ፊት ሰጥተሃት ነው ብላ ነገሮችን በዛው ተቀይማ ትቀር ይሆን? ለማንኛውም አብረን የምናይ ይሆናል። ባርኮትስ ኤላ ጋር መሄዷ ለምንድን ነው ብሎ በአእምሮ የተፈጠረበት ጥያቄ በበር ላይ ሆኖ ሲያውሩ የሰማቸው ባርኮት አያውቅም ሲል የሰማቸው ነገር እውነት ልቡ እንዳሰበው ኤላ ናፍቀራ ሄዳ ነው ብሎ ጠርጥሮ ከዚህ በኋላ ዳግም አይኗን የማየት እድል ኖሮ ይሆን ወይስ በዛው እንደለመደችው ምላሷን ሸንግላ ትቀመጥ ይሆን? ብቻ ወይም ሊሊ ይሄንን እውነት ታወጣባቸው ይሆን? ለማንኛውም የባርኮትን ልብ ከዚህም ተሰብሯል። ከዚያም ደግሞ አደይ ጋር አልሆነም። ስለዚህ አብረን የምና ይሆናል በቀጣይ ሰብስክራይ ማድረግና አትርሱ ውድ ቤተሰቦቼ ላይክ ሼር